ብርቱካን ከዚህ ቀደም የምትጠቀምበት የእጅ ስልኳ አሁን ላይ አይሰራም። ያለችበት ሁኔታም ለማወቅ አልተቻለም። ደምቢ ዶሎ ዩኒቨርሲቲ በለጠፈው ማስታወቂያ በዚህ ጉዳይ ላይ ኤልያስ መሰረትን ጨምሮ የተለያዩ ግለሰቦች የጻፉትን ጽሁፍ በማስታወስ ጉዳዩን ለማስተባበል የተሄደበት ርቀት እንደ ሀገር የገባንበትን ዝቅጠት ያሳያል ሲሉ ገልጸውታል። በኢትዮጵያ ውስጥ በተለያዩ አካባቢዎች እየተከሰቱ ያሉ ጉዳዮች ኢትዮጵያ ውስጥ እየተፈጸሙ ስለመሆናቸው በእርግጥም የሚያጠራጥር ነው። ይሁንና በሀገራችን ከቅርብ ጊዜያት ወዲህ ለማመን የሚከብዱ ከባባድ ወንጀሎች ተፈጽመዋል። የዛሬዋ ተበዳያችን ብርቱካን ተመስገን ከበደ ትባላለች። የደረሰባትን በደል ከኢቢኤስ አዲስ ምዕራፍ ከተሰኘ ፕሮግራም ጋር ባደረገችው ቆይታ እንዲህ ስትል ተናግራለች። ብርቱካን እባላለሁ። ተወልጄ ያደኩ ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው፣ አጋጣሚ አባቴም ወደ መንት ነው ያለ የተሰደደው። እናቴ በሕይወት ያረፈችው በወሊድ ምክንያት ነው። ከዚያ በኋላ ምንድነው የተደረገው? አያቴ ጋር እንዳድግ ቆየሁ። ከአያቴ ጋር እየኖርኩ እየኖርኩ እያለ ስምንት ዓመት ሲሞላ ላይ ትንሽ እሷንም ይቸግራታል። እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋል። እሷ ማለት ነው አያቴ አሉ። በስምንት አመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው የአንድ ሴትና የአንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆቹን ነው ማለት ነው ካልሲ ያጥባለሁ። ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትየዋ ኢቨን በዓላት እራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውደ አመት ምናምን ሲመጣ እኔ ደግሞ ሴትዮ ከምትለብሰው ለብሰው ልብስ ትቀድና ጣጣጣፋ ተነጥ ነበርኩ። እንትን ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ የተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም እቶ ወርቁ እየወደቀውን ልጆች ተጠቅሞ የጨረሱትን እሱን ስጎትት ምን ስል የባለም እንደዛው እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩኝ። እስከ ስምንት ደ እስከ ስምንተኛ ክፍል በኋላ የሆነ ስራም ቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ሲመጣ ስራው እያያዘኝ ትምህርቱም እየያዘኝ እየከበደ ሲመጣ ስራዬን ለእንዲት ሙሉ ሰሳር አንትንላለሁ አልተኛም ነበር ያረሳት ነበር። ከዚያ ዩኒቨርስቲ ታ አስራሁለተኛ ክፍል ጨረስኩኝ። አስራሁለቱም ያው ሶስት መቶ ዘጠና ሁለት አመጣው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 እንትን ተኙ፣ ተንበልበሉ፣ ምናምን ይሉናል። ከዚ ልክ እየተኛን እየተሳብን፣ እንደ እባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋ ግቡ፣ በቃ እናምልጥ፣ እናምልጥ እንደዚያ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱን አለዋል። ውጭ ላይ ስንል ምንም የትጥቅ ልብስ አልለበሱ። ከዚያ አንደኛው ትጥቅ የለበሰው እዚህ ጋ ግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው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 ምን እዚያው ላይ እየቀየሩን፣ ምን ሰዓት እንደቀየሩ አላየናቸውም። ከዚያ እየሄርን እየሄርን እያለ ጫካ ስንጀምር፣ መኪናው ከዚህ በኋላ መኪናን መግባት አይችልም፣ ውረዱ። በእግራችን ዱብ ዱብ እያለን ነው የምንሄዳለን። ልክ በእግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ፀጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ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 ንስ እያሉ ነው እንደዚህ የሚወረውሩልን። ማለት ነው አይጠጉንም። ሁሉ ከዛ እየወረወሩልን እያነሳ እንበላለን። ያው ሆዳ አይደለም ይርበናል። ምንጠጣ ውሃ ስነጣ ደግሞ በለበስ ነው ልብስ እየዘፈዘፍ ነው ምንጭ ነገር እናገኛለን። ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥላቀም ስለሚቀፍ ልብሳችንን እንዘፈዝፍና ልብሳችን እየጨመቅን ነበር እንደዚህ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 ልብስ ነው አውልቁ። የተዋን ሙሉ ልብሳችን እናውልቀን ነው እንግዲህ እንደንተን ሶስቶቹ፣ አራቶቹ ተሄዱ በኋላ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድን ነው ታኛ ለኝ ታኛው። ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዚያ እየተካኩ እየደፈሩ ከደረጉ በኋላ ከደፈሩ በኋላ ምንድነው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 ከአንገት በላይ ደግሞ እንትን በምንድን ነው ጭንቅላቴ ነው። ሁለት ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ ሚንትን የሚልም ነገር አለ ቢላ ማለት ነው። በሱ ይፈቀፍቀዋል ጸጉሬን ማለት ነው። ሲፈቀፍቅ ሲፈቀፍቅ እየደማ ነበረ። በዚህም ይተለትላሉ እንደምላጭ አይነት ነገር ይዘዋል። ይሄ ሁሉ ትልትል ነው። ይህን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስ ሜት ተጣል ምን ሆነ ግን ምንድነው በስድስተኛ ቀን ቀና ብዬ እንትን ስል ምንም ነገር የለም። ከጎኔም ሬሳ አለ ከጎኔም ልጅ ተሬ ትላለች። በቃ ከእሷ የተሻልኩ ስለሆንኩ የለበስኩትን አረቄን ልብስ ሙልጭ አርጌ አውልቄ እንትን አሰርኩት። ይሄን ተንትኑ ጋር አጣብቂያ ስሬ እየጎተትኩ ያ ማለት ምንድነው? እኔ ሙሉ አካል ስላለኝ ነው ያንስ አድርጌ ነበር። እየጎተትኩ እየታላቀስ ሪያል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

እርጉኝ አልኩኝ፣ እርጉኝ አላውቀው አልኩኝ። አገሩን እንዳልጠይቅ ምኑን ልጠይቃቸው? በቃ ውስጤ ተጨነቀ ሁሉ። መጨረሻ ላይ ጫካውን ስጨርስ ከተማ አገኘሁ። ከዚያ አባቴ እኔ የምልህ ዩኒቨርሲቲ ተማሪ ነበርኩኝ እና ልብሴን አጋጣሚ ልብስ ለብሼ እንጂ ሌባ ወስዶብኝ ነው እስኪ እባክህ ግዛ አለኝ። አልኩ ስለው ሃምሳ ሃምሳ ብር ሃምሳ ሃምሳ ብር የሚል ሳናገኝ ከእሱ ላይ ልክ አንድ ዝምሮ ጥቁር በጥቁር አይነት ነገር ነው። እሷን አላበሰኝና በቃ ንዲሽ ብሎ ዩኒቨርስቲ ዙ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባውት። ከዚህ ቀጥታ ዳይረክተሩ ቢሮ ስገባ ምንድን ነው ሙሉ ነገሩን አየ። ካየ በኋላ ሕክምና ውስጥ እንደገባ ማህፀን እንዲታሸግ፣ ከንገት በላይ ያለውም እንዲታሸግ ተደረገልኝ አሳሸገኝ እያለ እያለ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 ያን እየቆራረጡ እያወጡ እያስተካከሉ እያጠቡም ሲሉ መጨረሻ ልብም የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዚ አዲስ አበባ ሲጥሉኝ ምንድን ነው ወደ የት ሊሄድ በቃ ህይወት ምስቅልቅል እንዳለብኝ እብድ ሆንኩኝ፣ አበርኩኝ። ከጊዮርጊስ ወደ ማርያም ሄድኩኝ። የማርያም ቀን ነው። ልሂድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ እየተከተልኩ እና ስዕል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለች እና ብር ተሰጠኝ፣ 50 ብር 50 ብር ተሰጠች። በኋላ ምን ፈልገሽ ነው ምናምን፣ አይዞሽ ምናምን አለች። እኔ ኮሌጅ ተማሪ ነኝ እና በዚህ ነው በዚህ ረብሻ ምክንያት ነው እንደዚህ የተፈጠረው። እንዴት ላርግ፣ የት ልሂድ ብለሽ አልኳት፣ የት ልሂድ ብለሽ ስላት አይ እንደዚህማ ከሆነ ክሊኒክ እንትን ጤና ጣቢያ እንውሰደሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ የሰጡ ስሻ አደረጉ ተወለደ። ከተወለደ በኋላ በጣም ራበኝ፣ በቃ ምኑ ላያጥበው መጠው ሳጣ ሲርበኝ ማዘር ትሬዛ ጋር መጣውኝ ምን ላርግ አልኳት። በቃ ጨለመብኝ ባክሽ አስገብኝ ስላት ከጎነሽና አለን ብላ መድኃኒቶችንም እያንዳንዱ የሕክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ። በረንዳ ላይ የነበርኩት ወደቤት ቤት እየተቀየረ ሰው ቤት ማደር ጀመርኩ። እያልኩኝ እያልኩኝ በነሱ ጥረት፣ በነሱ ጥንካሬ፣ በማዘር ቴሬዛ ማለት ነው። ለልጁም ሆነ ለእኔ ሕክምና ወጪዎችን እያንዳንዱ አንዱ እየሸፈነች እሷ እንደናት ሆና እየመከረችኝ፣ እያጽናናችኝ፣ እንባዬን እያበሰችኝ ነበር። አንድ እሷ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 መድኃኒት እየወሰድኩ ያለ። በቃ እነዚህ የሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይህን ነገር ነው እየወሰድኩ ያለው እና ይህን መድኃኒት ስወስድ ደግሞ ለእኔ የሆነ ማለት ምግብ ያስፈልገኛል። ምበላው መጠጣው የለም። ምታይወት ነው ደረ ኮሸሮ ነው። አሁን ቅድም እንደውም ሳዘጋጅ ነበረ። ኮሸሮ እዚህ ያለ ዘዝፌ ነው እንዴ የለም፣ ያለሁት አሁን የራስ በራስ ብሏል። የዘፍዝፌው ስለቆየ ቅድም ነው እናንተ ቀረጻ ለታስተ እያዘገጃጃችሁ ያለ የዘፈዘፍ ማለት ነው። የዘፍዝፍ ካለ በኋላ ለልጄ ምንድን ነው ፍትፍት አርጌ ነው የሚበላታለው። እሱ የሚበላት ይችን ነው እና ሙዝብና ነው ገዛለታለው። ብስኩት መጠለያ ያስፈልገኛል። አሁን የሆነ ያለበት ቤት ስፖንሰር የአንድ ወር ከፍሎልኝ ነው ሄደ። ሌላውን ግን እየለመንኩ ነው። ውጭ ላይ ማለት ነው የሆነ ነገር ሆነ። የልጃውን ወደ ሶስት ወር አለፈው። ሰውን እንድንኮታጠሩ ማለት ነው። መታጠቢያ ሰዓት የለም ብቻ። ቃላት የለኝም። በቃ የድረሱልኝ የምለው አንድ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድን ነው የማደርገው? ነት ለመናገር በጣም እየራበኝ ነው። በቃ ራበኛል።